እዚህ መካከል ደግሞ ለየት ያለ አለባበስ የለበሱ እንግዳም ከቅድም ጀምሮ እያየው ስለነበር እሳቸውን ብንተዋወቃቸው ጥሩ ይመስለኛል። ጤና ይስጥልኝ። ቁጭ በሉ ቁጭ በሉ ቁጭ እንዳለ ማን እንደሆኑ ይንገሩን። እኔ ተዋወቁት፣ ተመራማሪ ነኝ። በርቀት ነው፣ ጥላሁንን አንድም ቀን አነጋግሬው አላውቅም። ግጥሞች፣ ጥላሁን የሚለው ስም እራሱ መቀየር ነው ያለበት። ጃን ጥላሁን መባል አለበት። እንደ ጃን ተከል፣ እንደ ጃን ሆይ፣ እንደ በዛ ደረጃ የሚመጥን ቢሆን ደስ ይለኛል። ለብሼ የመጣሁት የኮንሶን ብሔረሰብ በክብር የሰጡኝን ነው። ምን ይመጥነዋል አለ ጥላሁን ብዬ ተጨንቄ የያዝኩት ዱላ የቡና የቡና ዘንግ ነው፣ የቡና ዘንግ ሞሪንጋ የሚባል የሞሪንጋ ተመራማሪ ነኝ። በዓለም ያስተዋወቅኩት የሞሪንጋ ዛፍ ለቡናው ጥላ ነው ውሃ ሰጥቶ ልክ ጃን ተከል ነው ሞሪንጋ። ጥላሁንም ጃን ጥላሁን ብዬ እንዳልኩት፣ ወደ ግጥሙ ልግባ። የእኔ ግጥም ፀጋዬ ገብረ መድህን የገብረ ክርስቶስ ደስታ ምናምን ቤት ምናምን የለውም በረንዳም የለውም ዝም ብዬ ስለምለቅ እንዳው፣ እንዳለ በጥሬው ተቀበሉኝ። የድምጽ ብክላ ሩጫው ተጠናቋል። የድምጽ ብክላን በድምጽ የተዋጋ የጩኸት ጎጂነት በመጠን ሲለካ ጆሮ አደንቋሪ መብረቅ አይደለካ ሆድ ይፍጀው እያለ ቆሽቱን በማቃጠል ለካስ ልብ ያደክማል ወይ ያለማስተዋል መምጫና መሄጃ መስቀልኛው መንገድ አቅጣጫው ተሳክሮ ሀያጅ ሳወናብድ ለላይ ማቋረጫ ቻይና እየሰራው ስርዓቱን ቀይሮ ቀለበት ሊያደርገው በታችኛው ሄደ፣ በሮማን ሾፋሪነት በተቦረበረው በተመዛቀለው የባህል ገበጣም በማያጫውተው ያለምን ውድድር በጎተራ ሩጫ ጥላሁን ጨረሰው። ከቤት ቤተዛታ መድረሻው እሰናይ እንደወጣ ቀረ ዳግም ላንጠያይ። አፉ የባህል መሳሪያ መረከት፣ ጥሩምባ፣ ቃጭልና ደወል፣ አፈሰፊ ቧንቧ፣ ነጋሪት ከበሮ ላያቸው ቢሸፈን በቆዳ ቢወጠር ካፍለ መስፋታቸው ድምድምታዊ ነገር የዓለም አርቲስቶች የዘፈን ነገስታት፣ ሁሉም ድምፅ ሲያሰሙ የአፍ አከፋፈት መንጋጋ በእርግዶ ከናፍር ለጥጦ የሚፈጠረው ድምፅ እንዳይቀር ተውጦ እነ አስቴር እነ ማህሙድ እውቅና ያገኙት በአፍ አከፋፈት ነው፣ ድምፅን ያስተጋቡት። ምን ይሆን ሚስጥሩ የእሱ አርቲስትነት፣ ነጠላ ወጥ ድምፁ በመሰልቸት ፈንታ የተወደደበት ነጎድጓደ ድምፁን ጥላሁን እንዴት ነው የሚያወጣው? ከጠቅላላ እውነት ምንድን አቃር ነው ጥላሁን ለአመል ነው ለወግ ነው አፉን የሚከፍተው። ፀጉሩ እንክርዳድ እንክርዳድ የተንከረደደ የሚለው ነገር መጣብኝ። የሴት ልጅ ውበታች አጭር ነች። የሴት ልጅ ቁንጅና ውብ ሆኖ መታያ በጾታ ልዩነት በተፈጥሮ ጸጋ የማወዳደሪ ዞማሉጫ ፀጉር ተመርጦ ቢወደድ ከርዳዳ ጸጉሩ ነው ጥላሁና ዘውድ የጥላሁን ጸጉር ውብ አይደለም ብሎ ማን ነው የሚወራረድ? በተቃራኒው ነው የእሱ ሲለሰልስ ላዝማሪ ነው የሚመቸው። የአጅሬው መከርደድ ብዬ እንደዚህ መሲንቋን ያዘው ጆሮ እርግብ ግብ አለች ነው መነሻው ምጡቀሊቅ ቢነግረን ሳይንሱን ቢደመጥ ድምፅን ለማሰ ምጡቀሊቅ ቢነግረን ሳይንሱን ቢነበብ ድምፅን ለማሰማት አካሉን ማርገብገብ ልክ እንደ ስክስታ ወጣ ወረድ ውጣ ውረድ አልባ አንድ ወጥ ድምፁን ዝም ብሎ ቢለቀው ዝም ብሎ ቢለቀው ምን ይሆን ሚስጥሩ የማይሰለቸው? በየትኛውም ዘርፍ ዘርፍ ልዩነት ውበት ነው፣ ወጥ አሰልቺ ነው። በባህልም ቢሆን በዘመኑም ሳይንስ ይሄው ነው እውነታው እየተሞገደ ድምፅ ተሰብስቦ እንዲንቆረቆር ነው እንዲያስችለን መስማት ወጣ ጠንከር አርጎ ጆሮን አቆርፍዶ በማቆርበቡ ነው። ለማዳመጫነት የታል የሚበክል በዛ ድምፀ መብረት እውነትን አቃርኖ ስሜት በማስጨነቅ አረማን ነው አረማን ነው። እሱ አተነፋፈሱ ያስጨንቃል፣ ድምፁ ረቂቅ ነው መንፈሱ። ጨዋን ከባለጌ ሲያስተጋብር ለእርቅ እንዲህ ነበር ጥሌ ሙዚቃን ሲሞዝቅ ሰው ብቻ አትበሉት ጥላሁን ልዩ ነው። እያርገበገበ ድምፅ የሚፈጥረው ጆሮውን ቀይሮ ምላስ የሚያደርገው እንዴት ይታመናል በሰሚው ግራ ነው። ስሜቱን መገንዘብ ከአቅም በላይ ነው። አምስቱም አምስቱም አምስቱም ሕዋሳት ፍጹም ህብር ናቸው ጥሌ ሳስማማቸው መደማመጣቸው። እየጨረስኩ ነው፣ ሁለት ነች የቀረችኝ ጊዜ አብራር የተሰጠችን ሰዓት የግድ ማክበር አለብኝ። ከደረሰ መቆረጥ አለበት ተክለ ሰውነቱ የስብናው ነጸብራቅ። የዓለም አምባገነን ህዝብ የሚጨቁነው በቅርጽ ሲገለጽ እንደ ፒራሜድ ነው። የዲሞክራቶች ከዚህ ይቃረናል፣ ሰፊው ላይ ሆኖ ሹሉ ታች ይውላል። የሙሽራው ውበት በሰፊ ሲለካ፣ ሰፊው ሰማይ ጠቅሶ ሹሉ መሬት ነካ። ጠንከር ጠንከር እያለ ነው የሚመጣው ግጥሙ የሴት በተቃድ ነው ከሱ ተነጥሎ፣ ቅርጻዊ ውበቷ ተገልጿል በቤሉ ጥሌ። ህዝባዊ ነው ወይስ አምባገነን? ማመን ያስቸግራል ሰዎቹ ሲነግሩ። ወላጅ እናት እንጂ አባትም አይመስል፣ ወላጅ እናት እንጂ አባትም አይመስል፣ ከጉንጮቹ ወርደው እንባው ሲንከባለል፣ ለሰሜን ሰቆቃ ጥላሁን ዋይ ዋይ ሲል። ተክለ ሰውነቱን መልኩን ሳስተውለው፣ ህዝባዊ ተፈጥሮ ለካ ከራሱ ነው። ዋ የመጨረሻው ውስጥ ወይራ ነው ወይራ፣ አምስት እንትን አለው። እንዲያውም በገዳ ስርዓት ወደ ስምንትም ነው። ስምንትና አምስት መሰረታዊ ቁጥር ነው። ከአምስቱን አሁን ወደ ስምንት ሳላደርስ አልቀድም። ቢዝነስ ይሰራበታል፣ ገቢ ይሰበሰባል። እባካችሁን እና መድረክ አዘጋጁ ዝግጁ ነኝ እኔ እና የሀገሬ አማርኛ የሚዘርፉ እንጭያጭ የአገሪ አማርኛ የሚዘርፉት ቅኔ የአገሪ የሚዘርፉት ቅኔ ስሜቴን አይገልጽም ያንሰዋል። እንደኔ ይሻል ይሆን ብዬ ቃሉን ባሰልሰው፣ ጥላሁን መች ፍንክች ባስርበው ስጠማ ባስርበው፣ ቋጠሮ መች በገደው በጣት ተደርድሮ ታመሰ በገና። መንፈስ ከስጋ ጋር ምን መሟገቱ በታዋቂ ሰው ላይ ፈተናው መብዛቱ የታሳስ ቋጠሮ መስቀለ ልደቱ በትንፃኤ ረፍት ገሰሰው አሽንቱ ሁለታ ቃል ገሰሰ ዋሽንቱ የምትለው አምስት ትርጉም ነበራት። አሁን ወደ ስምንት አድጋለች። ከአይናት እና በጣም ነባሮቹን ጊዜ ተጭኜ ብዙ ጊዜ ወሰድኩ። በጣም ይቅርታ አድርጉልኝ። እጅጋር ገ እናመሰግናለን።